ምሩዬ እንግዲህ ከአማቷ ጋር ተዋውቃለች ማለት ነው። ናሁሜ ከእናቱ ጋር አስተዋውቋታል በቆንጆ ሁኔታና ደስ በሚል ሁኔታ ታወቋታል ማለት ነው። ብትፈራም እንግዲህ በጣም ተጨንቃ ነበር። እሷ ግን ነገር ግን የናሁሜ እናት ምሩ እንግዲህ በጣም ተጨንቃ ነበር። እንግዲህ በናሁሜ እናት ተወዳጅ አድርገኝ እያለች እየጸለየች ነበር ማለት ነው እንግዲህ የነሆ ሜናት ደግሞ ወዳታለች ማለት ነው። እንዲሁም ደግሞ እንዲወልዱና እንዲከብዱ ጥንካሬ ሰታቸዋለች ማለት ነው። የነሆ ሜናት በጣም መልካም ናት። እንግዲህ ማንኛውም ባለ ትዳር የመጨረሻ ላይፉ ልጅ መውለድ፣ መክበድ እንዲሁም ደግሞ ለልጆች መኖር ነው እና ትዳር ደስ የሚለው በልጆች ነው እና ጥሩ ነገር ነው የተመኛችላቸው የነሆ ሜናት ማለት ነው። ጽናትና ኬራ እንግዲህ ያው ፍጥጫቸው ላይ ነው። እነሱ ደግሞ ሰላም አለዋረዱ እስካሁን ማለት ነው፣ ቅናታቸው ላይ፣ ክርክራቸው ላይ ቆይተዋለ። አሰላሙ አሌይኩም ወረቱላ በረካቱ ውድ ላይ የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? ከኔ ግሁድ ሰላም አልሐምዱላ ረቢ ላለሚ በየላችሁበት አላህ ይጠብቃችሁ እያልኩ እንግዲህ ጽናት ድራማ እንደቀጠለ ነው። የጽናትና የኬራ ደስታ መቼ ነው? ታርቀው መቼ ነው በደስታ የሚሞሉት መቼ ነው? ኪራና ጽናት ደግሞ ይሄ ድርቅና ነው አንተታ ለጽና ለኪራም ሁሉ ነገር ግልጽ ሆና መቼ ነው ታድቀው ደስታቸው የሚመለሰው እነሱስ መቼ ነው የራሳቸውን ደስታ የሚያጣጥሙበት ሰዓት? እንግዲህ እየናፈቀን እንዳለ እርግጠኛ ነኝ። እንግዲህ ጽናት ያው ግማሹ ምስጢር ተሰምቶባታል። እንግዲህ ምሩ በታገተ የታገተችው በሷና በኪራ ሰበብ ነው። ጽናትን አድናለሁ በማለት ወይም ደግሞ እንግዲህ እናሆን ሀሴትና ሄኖክ ምሩን እንዳገቷት እንግዲህ ሚስጥራችንው እንዳያወጣባቸው ነበር። ቢሆንም እንግዲህ ጽናት አሁን ላይ ያው ድርቅና ያው ነው፣ ለኪራ የተለወጠ ነገር የለውም። ቢሰማም ደግሞ ጠቅላላ አልሰማም ማለት ነው እናቱም መታመም እና እናቱ ደግሞ እንዲያገባና እንዲወልድ የእሱን ማድረግ ማየት እንዳለባት እሷም ደግሞ በሽተኛ እንደሆነች ታማሚ እንደሆነች ይህን ነገር አልሰማ ማለት ነው። አባቱ እንግዲህ ነበር ይህን ምስጢር ያካፈለው ለኪራ እንዲያገባ ይህም መንገድ የነገራት ለጽናት ማለት ነው። ጽናትን እንግዲህ በሚያስቡን ነገር ምሩ እንድትታገት ያደረጉት በእነሱ ነው ማለት ነው። ምሩ እንግዲህ ካታገተችበት ወጣ ያለውን ነገር ነግራቸዋለች። ናሆምም እንግዲህ ሄኖክን ጣለዋለሁ እያለ ብቻ ነገራቶቹ ደርሰው ባይጠሩም ኬራም ነገሩን ሰምቷል። ሀሴትም እንግዲህ ያሳውቀዋለች። በአጭሩ ነገር ሁሉ አሁን እየታወቀ ነው። ግን ጽናት አሁንም ቢሆን ያው ጽናትና ኬራ ወደ መግባባት አልሄዱም ማለት ነው። ብቻ የፀናት እና የኪራ ፍቅር በጣም አስቸጋሪ ነው። ፍቅር አለ ግን ደግሞ ቅናቱን በዛው ልክ ነው። ወይም ደግሞ ተለያዩ ይባል እነሱ ይገናናሉ፣ እነሱ ደግሞ ተለያየን ይላሉ። ብቻ አስቸጋሪ ሁኔታ ነው ያሉት። ተወችኝ ወይም ደግሞ ተውኳስ ሲባባሉ ደግሞ ተመሬት ተንስቶ ይቀናናሉ ማለት ነው። እንግዲህ ናሆሜ እናቱ ሊያስታውቃት ምሩን ዝግጅት ላይ ነበሩ። ወደ እነ ሆሜ ቤት ወይም ደግሞ ወደ እነ ምሩ ቤት ልትሄድ ስትዘጋጃጅ ጽናት ለምንድን ነው እንደዚህ የለበሹ እያላት ነበር። ልብስ ነው የለበሰችውን እያዳነቀባት ነበር። እና ለስራ ድል ልምትጅ ለምንድን ነው ምንለብሹ እያለ ነበር። እና ኬራ የእኩል የስራ ልብስ ነው ችግር የለም ብጃማ ይዤ ያለሁ እያለችው ነበር። እንግዲህ ይቀናል ማለት ነው። አየን ቀናተኛ እያለች እሷም ነበር እና እንግዲህ ወደ ነምሩ ቤት ሲሄዱ እንግዲህ ባለፈው ያገኘችውን አብሯት የተማረውን ልጅ ጓደኛ ቤት እያሳየችው ነበርና የከለ ቤት እንደዛ ነው ስትለው በጣም ተቀየማ ማለት ነው። ያው ይቀናል። በዙሪያው ወንዶች እንድታነሳና እንዲ ማይፋዊ ድንኪራ የቀናቱ ሁለቱም ላይ አለ። እሷም ትቀናለች፣ እሱም ይቀናል። ተገናኙ ሲባሉ ይለያያሉ። አሁን ተስማሙ ስና ደግሞ ይቀናል። አሁን ተለያዩ ስና ደግሞ ይቀናናሉ። የሚገርም ፍቅር ነው የነሱ ማለት ነው። በጣም ግን ግራ የሚያጋባ ነገር ነው። ፍቅር እያለ ሰው እንደዚህ ሰው ራስ በራሱ መጎዳዳት ከባድ ነው። ብቻ ከዚያ በኋላ እንግዲህ ወደ ምሩ ቤት ከመጣች በኋላ ምሩ በጣም ተጨንቃ ነበርና እንደት ተጨነቀ እያስረዳቻል ነበር የናሆሚናት እኮ ትወድሻል ያንችን ማን አይቶ ማይወዳለ? እያለች እያጠነከረቻል ነበር ምሩና እንግዲህ እያጠናከረች ነበር። ጽናትም ደግሞ ከኪራ ጋር ሰላም ፈጥረው እንደሚኖሩ እና ምንድን ለውጥ እንዳለ እየጠየቀቻን ነበር። ጽናትም ደግሞ እሱም ደግሞ ሰራተኛ ብሎ ላል ነበር ኪራ ማለት ነው እኔ በአንቺ ምን እቀናለሁ ሰራተኛ ነው እንደሚቀናው እያላት ነበር ማለት ነው። ሰራተኛ ነው ያልከው አለችው። አሁን ሰራተኛ ነው አለቃሽ እኮ ነው እያላት ነበር ማለት ነው። ያው እንግዲህ በቀደም ተጓደኝነት ወደ ሰራተኛነት ደግሞ ተቀይራ ነበር ጽናት ማለት ነው። ከዚያም እንግዲህ ያን እየነገረች ነበር፣ ቢሆንም እንደሚስተካከል እና ጠንካራ ሆነ እንደሚያልፍ ያለው ነገር እየነገረች ነበር። ምሩ ደግሞ እንግዲህ ሽሩም ግዲ ያቻ አማቷ ሰጣ በቃ አማቷ ደግሞ ቀራች ማለት ነው በችግር ከዚያ እና ጽናትም ተሄዱ ወደ ቤታቸው በኋላ ሳያስቡ መግስቱ ነው ድንገት የመጣችባት አማቷ ማለት ነው። ምሩ በጣም ላይ የተንቀጠቀጠችው የደነገጠችው ማለት ነው። ነገር ግን ያው እና ሆሜ ጥሩ ሰው ነው፣ እንደዚህ የሚያሰቀቅ አይደለምና በሱ እንትን ጠነከረች ማለት ነው። ከዚያ በኋላ እንግዲህ እናይቱ ጋ ተግባቡ። እናይቱ ግን ይህና ጥሩ ሰው ናት ተግባባቻ ማለት ነው። ግን ለምንድን ነው የማታገቡት ሎ የማትገቡትና የማትወሉት እያለች እያጨናነቀችን ነበር። አንፈጥንም እንደ ልጅ እያለች ምሩ ደግሞ ነበርና እንደሚወሉና ደግሳንድ የመትደራት ቃል እይግበችላል ነበር። የናሆሜ እናት ምሩ ማለት ነው ብቻ ደስ ይላል። የና ሆሜና የምሩ ማለት ነው በጣም ደስ ይላል። እንግዲህ ሰርጋቸውን ደግሞ እንጠብቃለን በቅርብ ማለት ነው። ጽናትና እንግዲህ ኪራ ወደ ቤታቸው ከሄዱ በኋላ ጽናት በጣም ትንብላ ነበር እና የሰካከሬ ነበር እንግዲህ ልቤን አመመኝ እያለች ስትል የሆነ ነገር ሊገዛላት ሲል አይ አልፈልግም ስተኛ ይተውኛል እያለች ነበር። በቃ እሱቅ እንግዲህ እንድና ጁዝ ነገር እያላ ሲል ከዚያ ሊይዛ ሲል እንግዲህ አይ አትያዘ ብቻዬን ሄዳለሁ እያለች እያመናጨቀች ነበር። ና ይሄ ድርቅናሽ አንድ ቀን እንግዲህ ይጎዳሻል እያላት ነበር። ያው እሱ ጠጋ ሲላት ሱሷት መናቀራለ አለ እሱና ግድ የለሽም ስኑ እየተይ ታይታይ ደረቀት በሆነኝ እኛ እኮ ያንቺን ደስታ እየጠበቅን ነው። ከዚያ በኋላ እንግዲህ ፀናትና ኪራ አሁንም ቢሆን በጣም የተበሰጫጭነው ኪራ ናሁም ሄዱ። እንግዲህ ያለውበትን ሕይወት መከራ እያዋየው ነበር። ሌላ ጥቅም ነገር እንዳለ ያኔ እየጠየቃን ነበር። ያን ጥያቄ ግን ልትናግረው ምሩ መርገጠኛ አይደለችም። ማለት ለምን እንደዚህ እንዳደረገች ጽናት ሌላ ሚስጥር ዘሮ እንደሆነ እየጠየቃን ነበርና ለተ ተናግረው አሁን ደግሞ ሚስተርና ልትታወራ ስትል ምሩ አቋረጠች ማለት ነው። ከዚያ በኋላ እንግዲህ ጽናት ማነው ኬራና ናሆሚ እየነገረው ነበር። የሆነ የተደበቀ ነገር አለ ቅድም ሳክራ ልትናገር ስትል አስቆመቻት። ምሩ ወይም ደግሞ እንትና ምሩን ስጠይቃት እኔ ልትናግረኝ ፍቃደኛ አይደለችም፣ የሆነ የተደበቀ ነገር አለ እያለው ነበር። ይሄ ከሆነማ ምሩም ታውቃለች፣ ያባው ያውቃል፣ ታውቃለች። ቅድም አስቆመቻት። እሷም ደግሞ ንገሪ ስራት አልነገረችም፣ ፍላጎት የላት ነው እያለው ያለው ነበርና በቃ ሴቶቻችን አናውቃቸው ማለት ነው ምን ምንድን ነው እያለ ኪራም የተናደደ ነበር። እንግዲህ የልጅ ብዙ ይችላል ላይ ምስጥር አንዳንድ ጊዜ ያኔ ብዙ ጊዜ ሴቶች እኛ ስንባል ምስጥር ለመደበቅ እንደኛ ነን ማለት። የራስ ችግር የሚያመጣ ከሆነ እንደዚህ እንጨነቃለን። ግን ደግሞ ስንደብቀው ምን ያመጣብናል? ምን ችግር ያመጣብናል? ራሳችን ብለን መሰላሰል ስላለብን ምክንያቱም በጣም ከባድ ሪዝን ካለው መፍትሄው ነው እንጂ እንደዚህ ከባድ የሰው ሊመጣብን ስለሆነ አስቸጋሪ ነው። እንግዲህ ፀናት